ብፁዕ አባታችን አቡነ ሩፋኤል ባላቸው ቆራጥነትና በሳል አመራር ባደረጉት ከፍተኛ የሕይወት ተጋድሎ እንዲሁም በሀገረ ስብከታችን ሰራተኞች ጠንካራ ክትትል በበጀት ዓመቱ የተሰሩ ወርቃማ ስራዎች ከብዙ በጥቂቱ እንደሚከተለው አቀርባለሁ። የብፁዕነታቸው ሐዋርያዊ ጉዞን በተመለከተ ብፁዕነታቸው በአንድ ፍሎ ወረዳ ቤተ ክህነት ገርዴዳ በሚባል አካባቢና በገዳሚ ወረዳ ጋረ ኮርማ በሚባል አካባቢ የሰላም ችግር ያለባቸው ቦታዎች ሲሆኑ ማንም እንደ ልቡ ሳን ተንቀሳቅሶ መስራት የማይችልና መንገዶቹ ለመኪና በጣም አስቸጋሪ የፒስታ መንገድ ሲሆን ብፁዕነታቸው ለአካባቢው ምዕመናን ካላቸው አባታዊና ሃይማኖታዊ ፍቅር የተነሳ ተልዕኳቸውን ለመወጣት ጫካውን ሳይፈሩ የሰላም አምባሳደርና የበረሃው አንበሳ የሃይማኖት አባት እንደመሆናቸው መጠን በአካባቢው ምዕመናን ስለሚ ስለሚወደዱ ወደ ቦታው በመመላለስ በሁለቱም ቦታዎች በየጊዜው ሱባኤ በመያዝ ሰሞነ ሕማማቱን ሙሉ በአንፍሎ ወረዳ ልዩ ሲሙ ገረዳ አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን በዓለ ፋሲካን በዛው በማሳለፍ የሚጠበቅባቸውን ኃላፊነት መንፈሳዊ አገልግሎት በመወጣት በአካባቢው ያሉትን የተዘጉና ጠረፋማ ቦታዎች ላይ የሚገኙ አጥቢያ ቤተክርስቲያናት እንደ ሄና ቅድስት ማርያም እና ላሎ ገሬ ቅዱስ ሚካኤል ቤተ ክርስቲያን የመሳሰሉትን መኪና እንኳን መግባት የማይችሉበት ቦታ የወጣቸውን መስዋዕት በማድረግ የእግር ጉዞ ያለውን በእግራቸው እየተጓዙ አብያተ ክርስቲያናቱን እየከፈቱ የነበሩ ሲሆን በተጨማሪም የህዝቡ ህዝቡ የሊቀ ጳጳስ ማረፊያ በአካባቢያችን ይሰራልን ብለው በጠየቁት መሰረት ብፁዕነታቸው በቦታው የብፁዓን ሊቃነ ጳጳሳት ቤት እንዲሰራና አካባቢውን ወደ ወረዳ ቤተ ክህነት ስላሳደጉ ህዝቡ እግዚአብሔር ሀገራችንን ጎበኘ እኛ ጳጳሲን በጆሮ ሰምተን እንጂ በአይናችን አይተን አናቅም ነበር፣ በማለት በኦሮሞ ባህል ታላቅ ስጦታ የሆነውን የአባ ገዳ ጋቢና ፈረስ ከነኮረቻው በመሸለም ለብፁነታቸው ያላቸውን ክብርና ፍቅር በአደባባይ ገልጸዋል። የቄለም ወለጋ ሀገረ ስብከት ተቀዳሚ ስራ ወደ ወይም ተልእኮው ወንጌለ መንግሥተ ሰማያትን ለዓለም ማድረስ በመሆኑ ብፁነታቸው የዘመን መለወጫ እንቁጣጣሽና ባለ ኦሳ አይናን። በደምቢ ዶሎ ደብረ ፀሐይ መድኃኔ ዓለም ካቴድራል በመገኘት ለሕዝበ ክርስቲያኑ እንኳን ያደረሳቸው መልእክት አባታዊ ትምህርትና ቡራኬ እንዲሁም ቃለ ምዕዳን አስተላልፈዋል። በወለጋ ደረጃ ለ11 ዓመታት የሲቲ ላይፍ ቸርች ዋና ስራ አስኪያጅ ሆኖ ሲሰራ የነበረው ግለሰብ ብፁዕነታቸው ባደረጉት ሐዋርያዊ ጉዞ ተደስተው 300 ተከታይ ሰዎችን እንደያዘ ወደ ቅድስት እናት ቤተ ክርስቲያን ስለተመለሰ ይህ ጉባኤ እንዲያመስግንልኝ በታላቅ አክብሮት ጠይቃለሁ። በጊዳሚ ወረዳ ቤተ ክህነት፣ አንፍሎ ወረዳ ቤተ ክህነት የተወጣጡ ለ286 ሰባክያነ ወንጌል የተምሮ ማስተማር ስልጠና የተሰጣቸው ሲሆን ብፁዕነታቸው በምርቃው ስነ ሥርዓት ፕሮግራም ላይ በመገኘት ከላይ ለተጠቀሱ ሰልጣኞች የስብከተ ወንጌል ጋውን ልብስና የኦሮምኛ መጽሐፍ ቅዱስ ሸልመው መርቀዋል። በተጨማሪም በደምቢዶሎ ደብረ ፀሐይ መድኃኔ ዓለም ቤተ ክርስቲያን ከሦስት መቶ በላይ የሚሆኑ ወጣቶች የተምሮ ማስተማር ስልጠና ተሰጥተዋል። መልካም መስተዳደርነትን በተመለከተ ብፁዕነታቸው በአገር አቀፍ ደረጃ የሚገኙትን የአደባባይ በዓላት የሆኑትን የመስቀልና ጥምቀት በዓል በሁሉም ቦታ ከከተማው ጀምሮ እስከ ገጠሪቱ ባለችው አጥቢያ ቤተ ክርስቲያናት ሃይማኖታዊ ስርዓታቸውን ጠብቆ በዓሉን እንዲያከብሩ አባታዊ የስራ መመራ አስተላልፈዋል። ብፁዕነታቸው በየጊዜው በግዳሚ ወረዳ በተራ በተሰራው መንበረ ጵጵስናቸው ባለጉዳዮችን በማስተናገድ ብፁሀን የወረዳውን እስከ ስምንት አጥቢያዎች በላይ በግንባታው ስራ ላይ የሚገኙትን አጥቢያ አድባራት በመጎብኘት የገንዘብ ድጋፍ በማድረግ ተልእኳቸውን በአግባቡ እየተወጡ ይገኛሉ። ምግባረ ሰናይን በተመለከተ ብፁዕነታቸው የልማት አምባሳደር እንደ መሆናቸው መጠን ለስምንት መቶ ሀምሳ ወላጅ አልባና ለተቸገሩ ህጻናት በደምቢ ዶሎ ከተማ አካባቢ ለሚገኙና በአንፊሎ ወረዳ በሙጊ፣ በሸበል፣ በሱዲ፣ በአሽ ከተማ ለሚኖሩ ወላጅ አልባ እና ለተቸገሩ ህጻናት፣ ደብተርና እስክሪብቶ እንዲሁም ቦርሳ፣ ዩኒፎርም፣ ልስ ገዝቶ በነጻ በመለገስ ልዩ ልዩ እርዳታ በማድረግ ላይ እያደረጉ ተልእኳቸውን እየተወጡ ይገኛሉ። ብጽነታቸው በደንቢ ዶሎ ከተማ የትራፊክ አደጋን ለማከላከል የሰው ህይወት እንዳይቀጥፍ ለማድረግ በአስፋልት መንገድ ላይ ቀለም ለማስቀባት አንድ መቶ ሺ ብር ከራሳቸው ወጪ አድርገው ያሰሩትን መልካም ስራ ምሳሌ ሆኖ ቤተክርስቲያናችን ሊከበርበት ችላለች። ብጹነታቸው ለ780 ማዕረገ ዲቁና ለ96 ማዕረገ ኪነት በመስጠት የኪነት ካርድ ያለ ክፍያ በነጻ ሰጥቷል። ብጹነታቸው ለ108 አብያተ ክርስቲያናት ከአዲስ አበባ በጎ አድራጊ ግለሰቦች ምዕመናንን በማስተባበር ንዋየ ቅድሳትን፣ አልባሳትን፣ መጎናጸፋን፣ ቀጸላን፣ ምንጣፍ፣ መስቀል፣ ዕጣን ለተዘጉ አጥቢያ ድባራት እርዳታ እንዲሰጥ እያደረጉ ሲሆን በተጨማሪም ከዚህ ቀደም ከዚህ ቀደም የጽላት ችግር ያለባቸው የገጠራ አብያተ ክርስቲያናት ብጽህነታቸው በግላቸው በጀት ጽላቱን በማምጣት በነጻ እየሰጡ የሚገኙ ሲሆን በግንባታ ስራ ላይ የሚገኙ አብያተ ክርስቲያናት የግንባታ ስራ ማቴሪያል ሲሚንቶ፣ ፌሮ፣ ቀለምና አሸዋ እንዲሁም የሕንጻ ዲዛይን በማሰራት ለስራ ማስጀመሪያ የመሆን የብር ድጋፍም እያደረጉ ይገኛሉ። የቄለም ወለጋ ሀገረ ስብከት እንደምታወቀው በተደጋጋሚ የጸጥታ ችግር ቢኖርም ባለው በዚህ ዘመን ከ2016 ጠን በተሻለ መልኩ የ2017 669839 ብር ብልጫ በማሳየት አምሳ ዘጠኝ ሺህ ብር ገቢ ያደረግንበት ስለሆነ ይህንን ገቢ ያደረግንበት ብፁዕ አባታችን አቡነ ሩፋኤል የበራው አንበሳ የሰላም አምባሳደር ለቅዱስነታቸው እንዲሰጡልን በታላቅ አክብሮት ይጠይቃለሁ።